መስከረም 30 2018፣ ጤና ይስጥልኛ አደማሽ ተመልካቾች እንደምን አረፈዳችሁ። የሰዓቱን አበይትና መሰበር ዜናዎች ይዤ ቀርብ ያለው። በቅድሚያም አርእስት ዜናዎቹን በማስቀደም ጀምራለሁ። አብይ አህመድ በቅርቡ ሲመጻደቅበትና ሲክራራበት የነበረው የኪርኪዝ አጥፍቶ ጠፊ ድሮን በጎጃም ተመቶ መውደቁ ተነገረ። አጥፍቶ ጠፊ በዘመነ ካሴ ቀጠና የላኩት የአገዛዙ ኃይሎች እቅዳቸው እንዳልተሳካላቸው ተነግሯል። ከነገ ጥቅምት አንድ ጀምሮ ከ50 በላይ አጥፍቶ ጠፊ ኪርጊዝ ድሮኖች እነዘመነካሴ ላይ እንደሚላኩም ተነግረዋል። ከነገ ጀምሮ ጎጃምን የማጽዳት ዘመቻ እንጀምራለን ያለው ጀነራል አበባው ክልሉን ለመረከብ ተዘጋጁ ሲል ልናረጋ ከበደም አሳውቋል። በዝርዝር ዘገባ ይዘንበታል። ወዲህ ደግሞ ፋኖ ታንክ ማረከ ተብሎ በሶሻል ሚዲያው እየተሰራጨ ስላለ የብልጽግና የሴራ ፕሮፓጋንዳ የምንገልጸው እውነተኛ መረጃ አለ። የምናጋለጠው መረጃ ይዘናል ና ሚዲያዎችን ለማታለል ያቀነባበረው ሴራን በማስረጃ እንገልጠዋለን ትሰሙታላችሁ። በሌላ በኩል በሸዋ የፋኖ ኃይሎች በደፈጣም በፈጸሙት ጥቃት የአገዛዙ ኮማንዶ ጦር ዱቄት መደረጉ ተሰማ። በጎንደር መተማ ከባድ ውጊያ ተደርጓል። የፋኖ ኃይሎች ድል ቀንቷቸዋል። በዝርዝር እንመለከተዋለን። በወሎ የሚደረገው ውጊያ ሲቀጥል ባለስልጣናትና ትልልቅ ከተሞች በከበባ ውስጥ መግባታቸው ተነግሯል። መግቢያ መውጫው ጠፍቷል። በዝርዝር ይቃኛል። ወዲህ ደግሞ ብልጽግና የኢትዮጵያ ባንዲራን ሊቀይር እንደሆነም ተነግሯል። በዝርዝር እንመለከተዋለን። ሰላም ጤና ይስጥልኝ አድማች ተመልካቾች እንደምን ቆያችሁ? ከላይ በአርስተ ዜና ያደመጣችሁትን መረጃ ውድ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጅ ተመልካቾች ቪዲዮ ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የደውል ምልክቱን ታብሩ ዘንድ እንጠይቃለን። እንዲሁም በኮመንት ድለ ህዝብ ልጆች፣ ድለ ጀግኖቹም እያላችሁ ለህዝቡ ሲሉ ጫካ የገቡትን ማሳጊያዎች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ፣ እስከ ፍጻሜው ድረስ አብራችሁን ቆዩ። ቀዳሚው ወዳደረግኩት ከጦር ግንባር ውጪ ወዳለ ዘገባ አልፋለሁ። የኢትዮጵያ ሰንደቅ ዓላማ ሊቀየር ነው እየተባለ ነው። የኢትዮጵያ ሰንደቅ ዓላማ በቅርቡ እንደሚቀየር እየተነገረ ይገኛል። የትራንስፖርትና ሎጂስቲክ ሚኒስትር የመኪና ታርጋ ስለመቀየር በሰጠው መግለጫ ታርጋው ላይ የኢትዮጵያ ባንዲራ መቀመጥ አለበት የሚል ጥያቄም ተነስቶ ነበር። ሚኒስትሩ በሰጠው ምላሽ በቅርቡ የኢትዮጵያ ሰንደቅ ዓላማ ባንዲራም ሊቀየር ስለሚችል ማድረግ አንችልም የሚል ምላሽም ሰጥቷል። ታዲያ የሚኒስትሩ ማብራሪያ ላይ የኢትዮጵያ ባንዲራ በቅርቡ እንደሚቀየር ነው እየተነገረው ኦህዴድ የሀገሪቷን ሁሉን ነገር በመቀየር ላይ ላይ ይገኛል። መጀመሪያ ስናስበው የኢትዮጵያን ሰንደቅ ዓላማ ለማስገባት አስበን ነበረ። በዛ መልኩም ሰርተኖ ነበር የመጀመሪያው። አሁን እንደምታውቁት ሀገራችን ብሔራዊ ምክክር ላይ ነው ያለችው። አንዱ የብሔራዊ ምክክር አጀንዳ ሰንደቅ ዓላማ ነው፣ አይደለም ሰንደቅ ዓላማ ምልክት አርማዎቹ ላይ ነው። ስለዚ አሁን ይሄ ሰሌዳ ለረጅም ዓመት እንዲያገለግል ነው የምንፈልገው እና በኋላ ወደ ቀልባችን የምንመጣ በብሔራዊ ምክክር፣ አሁን ያለው የሰንደቅ ዓላማ ቅርጽና መልክ ቢቀየርስ እንግዲህ ኢትዮጵያ ህዝብ ነው ምክክር የሚወስኑ እና አናውቅም እና ዛሬ ላይ ሆነ ስለዚህ፣ ጊዜያዊ ሰሌዳ እንዳይሆንብን የሰንደቅ ዓላማ ዛሬ 2 ሚሊዮን አስመርተን ቀይረን በነጋታው ምክክሩ ሌላ ውጤት ቢመጣ ብለን እሱሱን ትተነዋለን። ቀዳሚው ወዳደረኩት የጦር ግንባር መረጃ አልፋለው። የአፋ ባህር ደቡብ አማራ ቀጠና ሳምነው እዝ አጼ ዘርዓ ያዕቆብ ቃኝ ቡድን የአገዛዙ ዙፋን አስጠባቂ ሰራዊት ላይ በደፈጣ ጥቃት ፈጸመ። የአፋ ባህር ደቡብ አማራ ቀጠና ሳምነው እዝ አጼ ዘርዓ ያዕቆብ አንድ ኮር ቃኝ ቡድን በመረሃቢቴ ወረዳ በትላንትናው እለት ከሰዓት ዘጠኝ ሰዓት ተኩል ላይ በአገዛዙ ላይ በደፈጣም ታሪክ መስራቱን አስታውቋል። በመረሃቢቴ ወረዳ ገረን ቀርጫ በተባለ ቦታ ላይ እንደለመደው ተዝረክርኮ በመኪና እየሄደ ሳለ የአገዛዙ ጦር በአጼ ዘር ኮር ቃኝ ቡድን ሙትና ቁስለኛ መደረጉን አረጋግጠናል። ልዩ ስሙ ቀርጫ በተባለ ቦታ ላይ የአግዛዝ ዙፋን አስጠባቂ 101ኛ አየር ወለድ ኮማንዶ እንዲሁም ፖሊስ በቅንጅት እንደለመደው በመኪናና በእግረኛ የተከተለተለ ፋኖ አለበት ተብሎ ወደ ተጠቆመበት ቦታ እየተንቀሳቀሰ ባለበት ነው ባልጠበቀው ሁኔታ በመኪናው ላይ ያለ በቦምብና በጨበጣ ወጋ ሙትና ቁስለኛ እየተደረገው ተብሏል። በርካታ ያገዛዙ ጦርም በፋኖ በምርኮ መያዙም ተነግሯል። በዚህ የደፈጣ ጥቃት በርካቶች ህይወታቸውን እንዳጡም ያገዛዙ ጦር እጅግ ቁጥሩ በበዛ ሁኔታ ሙትና ቁስለኛ መሆኑም ያይነ ማኞች ለሚዲያችን በላኩት መረጃ አስታውቀዋል። ወደ ጎንደር አልፋ አለው አፋባሃ ሰሜን አማራ ጥና ላይ ዘለቀ ዘመይሳው ካሳ ሁለተኛ ኮርም ድል በድል ሆኗል። የመይሳው ካሳ ሁለተኛ ኮር ደጃዝማች አራተኛ ኮር ጋር በመጣመር በብልጽግና ኃይል ላይ ከፍተኛ ሰባዊና ምቁሳዊ ኪሳራ አድርሰዋል። በትላንትና ዕለት በምዕራብ ጎንደር መተማ ወረዳ ሽመል ጋራ በመሸገው ጥምር የአገዛዙ ሰራዊት ላይ ሁለቱ ኮሮች መይሳው ካሳ ሁለተኛ ኮር አጣና ዋሴ ክፍለ ጦር በባየና ተካ ብርጌድ ከደጃዝማች አራተኛ ኮር ደግሞ አርበኞች ክፍለ ጦር ቆስቁስና በላይ ትልቅ ብርጌድ በመሆን በተሰራው ጥምር አውደ ውጊያ በአገዛዙ ጥምር ጦር ላይ ከፍተኛ ቁጥር ያለው ሙትና ቁስለኛ ከማድረጋቸውም በላይ መቶ አለቃ አመራርም እስከ ወዲያኛው ሸኝተዋል። የፋኖን ክንድ መቋቋም ሲያቀተው ሽመል ጋራ ትምህርት ቤት ላይ ከባድ መሳሪያ በመጣል አንድ ሴት ተማሪ ለህልፈት ሞት ሲዳርግ፣ ምሽቱን በሙሉ በሁሉም አቅጣጫ የከባድ መሳሪያ በመወርወር በማህበረሰቡ ላይ ከባድ የሽብር ተግባርም ሲፈጽም ታይቷል። ሌላኛው ዜና በማዕከላዊ ጎንደር አለፍ ወረዳ ማጫ ጎድጓዴ ተቀበሌ ከእምነት ተቋም በመግባት በንጹሃን ላይ ጸበልተኞች ላይ የአገዛዙ ጥምር ኃይል ዘግናኝ ጭፍጨፋ መፈጸሙን የአይንማኞች ማኞች ገልጾልኛል። በትላንትናው ዕለት አገዛዙ ጥምር ኃይሉ መነሻውን ከሰሜን አቸፈር ሊበን ወረዳ በማድረግ በማዕከላዊ ጎንደር አለፍ ወረዳ ጉሁንቻ ጎድጓዲት ቀበሌ ላይ ባለ ታላቅ ገዳም በመግባት ከ12 ያላነሱ ንጹሃን ጸብልተኞችን ህፃናትን፣ ሴቶችንና አዛውንቶችን ጨምሮ አዛውንቶችን ጨምሮ ጭፍጨፋ ከማድረጉ ባሻገር ገበሬ ከምትባል ትንሽ ቀበሌ ከተማ 24 ሞተርና አንድ ባጃጅም አቃጥሏል። እንዲሁም የንጹሃን ሙሉ ቤት ክፉኛ በመግባት የቤት እቃዎችን የሚዘርፈው ዘርፎ ቀሪውንም አቃጥሏል። ይህ ከተማዋን ሙሉ የመብራት መስመር በማቋረጥም ከጥቅም ውጭም አድርጎታል። ይህንን አይነት የንጹሐን ጭፍጨፋና ዘረፋ እንዲሁም የሃይማኖት ቦታ ላይ ያነጣጠረ ጥቃት ለመታደግና ለመፋለም ከመይሳው ካሳ ሁለተኛ ኮር አድዋ ክፍለ ጦር ሁለተኛ ነብሮ ብርጌድ ሻለቃ ሁለት በአርበኛ መኳንንትና በአርበኛ ጌጤ መሪነት በፍጥነት ወደ ቀጠናው በመግባት ከቴሮስ እዝ ሶስተኛ ክፍለ ጦር ቢተወድዳ ያለው ብርጌድ ሁለት ሻለቆች እንዲሁም ከጋዝጌ ቀጠና የግል ባለመሳሪያ ጋር በመጣመር በወሰዱት የአጸፋ ዓመት የአገዛዙ ሰራዊት ፀረ አማራ ኃይል ከአካባቢው በማስወጣት በርካታ ታውን ሙትና ቁስለኛ ሲያደርጉ ከ16 በላይ ከአንድ ቦታ እየታገቱ ንጹሐን የከተማዋ ነዋሪዎችንም ማስለቀቅ ተችሏል። በአገዛዙን በኩል ከፍተኛ ሰብአዊና ቁሳዊ ኪሳራ ማድረስ ሲችሉም ሙሉ ሌሊቱን ትላንትን ጨምሮ እስከ ዛሬዋ ዕለት ድረስ በፋኑና በአገዛዙ ሰራዊት መካከል ውጊያው እንደቀጠለ መሆኑንም አረጋግጠናል። ይህ በእንዲህ እንዳለም ወደ ጎጃ ማለፋለሁ። በጎጃም ቀጠና ካሚካዜ ድሮን ተመቶ መውደቁ ተነገረም። እነዚህ ከአምኪዝ የሚባሉ ድሮኖች ለአንድ ጊዜ ብቻ ጥቅም ላይ የሚውሉ ሲሆን ጠቅላይ ሚኒስተሩ በቴሌቪዥን ቀርበው አትፍቶ የሚጠፉ ድሮኖችን አምረትን ብለው ሲመጻደቁባቸው የነበሩ ድሮኖች ናቸው። ከሰሞኑ አገዛዙ ዘመነ ካሴን ለመደምሰስ በጎጃም ቀጠና ከፍተኛ ሰራዊትና ሎጂስቲክ ጨምሮ እነዚህ ከአምኪዝ የሚባሉ አትፍቶ ጠፊ ድሮኖችን ማስገባቱ የሚታወቅ ነው። በተለይ ጥቅምት ላይ ይጀምራል በተባለው ዘመነ ካሴን የመደምሰስ የአገዛዙ ዘመቻ ብልጽግና ከ50 በላይ አጥፍቶ ጠፊ ድሮኖችን ባህር ዳር ማስገባቱን ከዚህ በፊት መዘገባችን አይዘነጋም። ታዲያ ጥቅምት ወር ላይ ዋናው ዘመቻ ከመጀመራቸው በፊት ለሙከራ በሚመስል መልኩ ትላንት ምሽቱን በዘመነ ካሴ ቀጠና አንድ አጥፍቶ ጠፊ ድሮን የላኩት የብልጽግና ኃይሎች ከርቀት አጥፍቶ ጠፊ ድሮናቸው በፋኖ ድሽቃ ማንም ላይ ጉዳት ሳታደርስ አየር ላይ ተመታ ጫካ ውስጥ መውደቋ ተነግረዋል። ብልጽግና የዚህን ካሚካዜ ድሮን አይነት ከ50 በላይ ባህር ዳር ያስገባ ሲሆን ተመሳሳይ ጥቃቶችን ከነገ ጀምሮ በዘመቻ መልኩ የሚጀምርም ይሆናል። ከዚህም በተጨማሪ 11 ሺህ የሚጠጋ የኮማንዶ ጦርና መካናይዝድ ኃይል በምድር እንደሚሰማራም ተነግረዋል። ይህንን ድጋፍ የሚሰጡ ሱ 27 ና ሱ 35 ጀቶችን ጨምሮ ትላልቅ ድሮኖችም ጥቅም ላይ እንደሚውሉ ተነግሯል። ብልጽግና ለአንዴና ለመጨረሻ ጊዜ ዘመነ ካሴን አጠፋለሁ ብሎ በተነሳበት በዚህ ኦፕሬሽን ጄኔራል አበባው ኦፕሬሽኑን እንደሚመሩትም እየተነገረ ሲሆን የጎጃሙን ካከሰመን ቀሪውን በተከታተል ተከታታይ እናከስመዋለን ከዛ ክልሉን ትረክቡናላችሁ፣ ሲሉ ጄኔራል አበባው ለአረጋ ከበደ ተናግረዋል የሚሉ መረጃዎች ቀደም ብሎ መውጣታቸውም የሚታወስ ነው። ዘመቻው ከነገ ጥቅምት አንድ ጀምሮ የሚጀምር ሲሆን ከፍተኛ ዝግጅት ተደርጎ መጨረሱን የተነገረ ሲሆን፣ በፋኖ በኩልም ፋኖ ማርሸት ጸሐዩ እዚሁ ሚዲያችን ላይ ቀርቦ በዚህ ሳምንት በሰጠው መግለጫ ለሚመጣው ኃይል ሁሉ ዝግጁነን ሲልም መናገሩ አይዘነጋም። ወደ ቀጣዩ ዘገባችን ከማለፋችን በፊት አድማጭ ተመልካቾቻችን አንድ መረጃ ላጋልጥላችሁ። እንግዲህ እንደሚታወቀው በጦር ሜዲያ ከሚደረገው ውጊያ ባሻገር ሶሻል ሚዲያው ላይም የፋኖ ደጋፊዎችና የአገዛዙ ዲጂታል ሚዲያ ከፍተኛ ጦርነት ያደርጋሉ። በሶሻል ሚዲያው ማለት ነው፣ ከጦር ሜዲያው ባሻገር ታዲያ ብልጽግና ከዚህ በፊት እንደሚታወቀው በተደጋጋሚ የተለያዩ ሀሰተኛ ፕሮፓጋንዳዎችን ሲያሰራጭ ተመልክተናል። በርካታ የፋኑ አመራሮችን እገደልኩኝ ብሎ በሶሻል ሚዲያው፣ ነገር ግን የፋኑ አመራሮቹ በህይወት አለን ብለው ሲመጡ ተመልክተናል። ከዛም ባሻገር ብልጽግና ኤርትራና ህወሓት በወሎ ውጊያ ተሳተፉ ብሎ በርካታ ፕሮፓጋንዳዎችን ሲሰራ ተመልክተናል። አሁን ደግሞ ሌሎች ከዚህም የባሱ ፕሮፓጋንዳዎችን እየሰራ መሆኑን እየተመለከትን ነው። ብልጽግና እንደሚታወቀው አዲስ አበባ ላይ ብቻም ከ የሚበልጡ ዲጂታል ሰራዊቶች አሉ። ይህ ዲጂታል ሰራዊት ምን ማለት ነው? ብልጽግና ሆኖ ብሎ ያደራጃቸው የውሎ አበል የሚከፍላቸው በተለያየ አካውንት ሶሻል ሚዲያ እየከፈቱ የአማራ ታጋ ይመስለው ሶሻል ሚዲያ እየከፈቱ የአማራ ተቃዋሚ መስለው ለዘብተኛ መስለው፣ ግን የብልጽግና ፕሮፓጋንዳ የሚሰራጭባቸው የብልጽግና ፕሮፓጋንዳ የሚሰራጭባቸው የተከፈቱ አካውንቶች አሉ እና በእነዚህ አካውንቶቹ ከትላንትናና ዛሬ የያዘው አጀንዳ ምንድን ነው? ፋኖ ታንክ ማረከ በወሎ ውጊያ በሚል አንድ በኤአይ የተሰራ በምስሉ ላይ እንደምትመለከቱት በኤአይ የተቀነባበረ እውነተኛ ያልሆነ ምስልን ፋኑን በሚደግፉ በሚመስሉ አስመሳይ በሆኑ የብልጽግና ዲጂታል ሚዲያዎች በኩል አሰራጅቷል ይህ ምን ማለት ነው? ፋኖ ታንክ ማረከ በሚል ህዝቡ ደስታ ውስጥ እንዲገባ እውነት ባልሆነ ነገር ማለት ነው። ስለዚህ እነዚህ ምስሎችን በምታዩት መልኩ ከታች እንደምታዩትም በኤአይ እንደተሰራ ያስታውቃል። የጂሚኒ የጉግል ምርት፣ የጉግል ውጤት በሆነው በኤአይ ጂሚኒ የተሰራ ፎቶ ነው። በነገራችን ላይ እውነተኛ ያልሆነ ፎቶ ነው። ታዲያ ብልጽግና በዲጂታል ሰራዊቱ በኩል ይህንን ምስል አሰራጭቶታል። ፋኖን ደጋፊ በሚመስሉ ዲጂታል ሰራዊቱ በኩል ማለት ነው። ታዲያ እነዚህን ምስሎች በርካታ የፋኖ ደጋፊዎች በየዋህነት እውነት መስሏቸው አሰራጭተዋቸዋል። ፋኖ ታንክ ማድረክ በሚል በደስታ ማለት ነው። በእርግጥ ፋኖ ከዚህ በፊት ታንክ ማርኮ አሳይተዋል። ዙ 23 ማርኮ አሳይተዋል። ይህ ለፋኖ ብርቅ አይደለም። ነገር ግን ይህ ምስል ፍጹም ከእውነት የራቀ ነው እና ብልጽግና ሆነ ብሎ ያሰራጨው ነው ከዛም በእነዚህ ምስሎች በኩል ፋኖ እንደምታዩት የሀሰት መረጃ እያሰራጨ ነው፣ የፋኖ ደጋፊዎች በውሸት ነው የሚደሰቱት፣ ምናምን የሚሉ ፕሮፓጋንዳዎችን ለመስራት ታቅዶ ሆነ ተብሎ የተደረገ ነገር ነው። ሶ አሁን ምንድነው እያደረጉ ያሉት? ሆነ ብለው በራሳቸው የዲጂታል ሚዲያ ፋኖን ደጋፊ በሚመስሉ ዲጂታል ሰራዊት በኩል ያሰራጩትን የዚህን የኤአይ ምስል ፋኖ እንዲህ እያለ የሀሰት መረጃ እያሰራጨ ነው ፋኖ በሐሰት ነው የሚደሰተው፣ ፋኖ እስከ ዛሬም ያገኛቸው ድሎች የውሸት ናቸው በሚል ነገሮችን ለመጠምዘዝ እየሞከሩ ነው። ስለዚህ ፋኖ በትላንትና እለት የማረከው ታንክ የለም። ከዚህ በፊት በርካታ ታንኮችን ማርኳል። ፋኖ እውነት ነው፣ ዙ 23ም ተማርኳል። ሄሊኮፕተር ተመቶ ሲጠላይተናል። ለፋኖ ድል ብርቁ አይደለም በእርግጥ ግን ይሄኛው ፎቶ እንደምታዩት በጣም ከእውነት የራቀ ሐሰት ነው። በዛ ላይ ደግሞ ፕሮፓጋንዳ ሲሰራ ራሱ አይነት አለው። ደረቅ ፕሮፓጋንዳ። እንዴት ሁለት የተለያዩ አንዱ በረሃ ላይ አንዱ ነጭ ክረምት ላይ አረንጓዴ በሆነ ሜዳ ላይ ማለት ነው። ስለዚህ ሆነ ተብሎ የብልጽግና የዲጂታል ክንፍ ያሰራጫቸው ምስሎች ናቸው። ስለዚህ በዚህ እንዳትታልሉ ለማለት ነው። በቀጥታ ወደ ሌሎች ዘገባዎች ያልፋለሁ። ፋኖ ከሰሞኑን በመተማ ከባድ ውጊያ እያደረገ መሆኑ ይታወቃል። ቀደም ብለን በዘገባችንም አስደምጠናችሁ ነበር። ከዚህ ጋር በተያያዘ ፋኖ ግዛት አለበል የአጠና ዋሴ ክፍለ ጦር የህዝብ ግንኙነት ኃላፊ ከሚዲያችን ጋር ቆይታ አድርጓል። ከሱ ጋር ያደረግነውን ቆይታ አድምጠን እንመለስ። ከሱ በማስከትል ደግሞ የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና የቴዎድሮስ እዝ የህዝብ ግንኙነት ምክትል ኃላፊ የሆነው አርበኛ ስቲበል አለሙ ከፋኖ ወታደሮች ጋር ቆይታ አድርጓል። የአማራ ፋኖ ለሃይማኖት አሊያም ደግሞ ብልጽግና እንደሚለው ለአንድ ሳይድ ብቻ እየቆመ ታጋይ ሳይሆን የህልውና ትግል ላይ ያለ የብሔር ታጋይ ነው ሲል ማብራሪያ ሰጥቷል አድምጠ ነው እንመለሳለን ሁለቱንም በተከታታይ አድምጠን እንመለስ እሺ አመሰግናለሁ በአማራ ፋኖ ብሔራዊ አይል በሜሶ ካሳ ሁለተኛ ኮር በአጣሪ ነዋቼ ክፍለ ጦር የህዝብ ግንኙነት ኃላፊ ግዛት አለበል እባላለሁ መስከረም ሀያ ስምንት ሁለት ሺ አስራ ስምንት ሰበር ዜና አለን ከቀኑ ስድስት ሰዓት ገዳማት ከነበረው የከብርሃኑ ጁላ ወታደር ጉርምቦ ለጉርምቦ ሲጠናነቀው እየተተናነቀው ይገኛል። በመጠማ ወረዳ በሽመለ ጋራ ቀበሌ መቀመጫውን ባደረገው የብርሃኑ ጁላ ጦር መሽጎ በተቀመጠበት ስምሪት በመስራት አብዛኛውን ሙትና ቁስለኛ ሆኗል። ከዚህም በመቀጠል ንፁዓኖችን ደግሞ እየጨፈጨፋቸው ይገኛል። ሀብትና ንብረትንም እያወደመ ይገኛል። ሀብትና ንብረትን እያወደመ ይገኛል። ከዚህ በመቀጠል ደግሞ በትምህርት ቤቶች ላይ በድሽቃ በከተማዎች ላይ ከፍተኛ ከህጻናቶች ትምህርት ከሚማሩት ላይ በከፍተኛ በመጣል በድሽቃ በመደብደብ እና አንዲት የንጹዋን ተማሪ አዲስ ተማሪ ናትና ከእሷ ላይ የሞት የህይወት አሳልፏኒ ከዚህ በመቀጠል ያው ወደ ከዚህ ውጊያ የተሳተፉ በታነው አሸ ክፍለጦር በባየ ብርጌድ እና አስተካ ብርጌድ ሲሆኑ በአርበኛው የክፍለጦር ደጃዝማች አራተኛ ኮር ላይ ደግሞ በሬዘር ልቀ ብርጌድ እና ቆስቁስ ብርጌድ በዚህ አካባቢ የሚንቀሳቀሱት እንደ ነበልባሉ የአማራ ፋኖ አርበኝነት ወጣቱ እንዲሁም ህዝብና ወታደራዊ ቅድ በማሳካት እየገሰገሱ ይገኛሉ። ያው ትምህርት ቤቶች ላይ ያው ካሁን ቀደም ብለው ነው ወደ ዘጠኝ ሰው ነው ይዘው የሄዱ ሶስት ደግሞ ያው መንገድ ላይ ለመሄድ አብዛኛውን የከተማ ልጆች መንቀሳቀስ ብዙም በማይሆንላቸው ሰዓት ሪስክ ጉዳት ላይ ደርሶባቸዋል። ያው ግን ትምህርት ቤት ላይም ስጋት እንደሆነና አሁን ወደየቀበሌዎች አሉት አሁን እኛ ጋር ባለንበት የፋኖ ቀጠና ባለበት ቀበሌዎች የእህዱት ትምህርት ቤቶች እንደደወሉ ልንመረጀውን ልንመለስ ነው። ትምህርት መማር አልቻልንም የሚል ነው እንግዲህ ያደረሱን ነው የሀዲቅ በብልጽግና ቢቀየር ምን ጥቅም አለ? ምንም ጥቅም አላመጣልኝ። የው ይሃዲ ብሶ ነው የመጣው እንዲሁም የበለጠ እባብ ሆኖ ነው እባብ ነበር፣ ዘንዶ ዘንዶ ሌላ ትልቅ አውሬ እየሆነ ነው የመጣው። የሚመጣውን ስርዓትም የስርዓት ለውጥ የምናደርገው እነዚህን ነባር እሴቶቻችንን ስንጠብቅ ነው። ሰው ማክበርን፣ ሰው መውደድን እ እምነታችንን ማክበርን ጾመ ጾምን በየእምነታችን ማለት በየእምነታችን ሌላውን ሁሉ የሚጠበቅብንን ሁሉ ማህበረሰባችን የሚወደውን ነገር ሁሉ ማድረግ ይጠበቅብናል። ይህንን ማስፈጸም አለብን። አመራሮች ሙስሊም ከሆነ የእስልምና ማድረግ የሚጠበቅበትን ያድርግ፣ ክርስቲያን ከሆነ ደግሞ ክርስትና የሚያደርግ የሚጠበቅበትን ከክርስትና ያድርግ። ባህላችን ይጠበቅ፣ ሰው ማክበር ይኑር። እምነታችንን እናክብር፣ እንጹም፣ እንጸልይ እንዴ የእምነታችን ይሄ መደረግ መቻል አለብን። ይሄን የማያስደርግ ትግል ምንም ሊያደርግልን ስለማይጠቅመን ነው፣ በነገራችን ውጤቱ ስለማይጠቅም በመጨረሻ እኛ የምንታገለው የክርስቲያን ድርጅት ለመመስረት አይደለም። የምንታገለው እኛ የምንታገለው አማራ ሁነን ነው እየታገልን ያለ ነው። እየሰማችሁኝ ነው? እኛ እየታገልን ያለ ነው ለአይሻ መሐመድም ጅማ ውስጥ ከነጽናቸው ለታረዱት ካህንም ነው የምንታገለው። ወለጋ ላይ ለሚጨፈጨፈው ሙስሊምም ሐረርና ደቡብ ክልል እንዲሁም ሌሎች ኢትዮጵያ ውስጥ ለሚጨፈጨፈው የሚጨፈጨፈው ክርስቲያንም ነው የምንታገለው። ታገለው ግን በይሰሞን በተለይ በወሎ ውጊያ አንዳንድ ጽንፈኞች አንዳንድ ጽንፈኞች እኛን ክርስቲያናዊ ተዋጊ ብቻ አድርገው ለመሳል እየተንቀሳቀሱ ነው ያሉ። ስተት ነው። ፋኖ በብሔሩ እንጂ የተደራጀው በእምነቱ አይደለም የተደራጀው። የተደራጀ ነው በእምነታችን አይደለም፣ በብሔራችን ነው። አዎ እኔ ክርስቲያን ነኝ፣ ዳዊትም ይዣለሁ፣ ለግሌ ነው። እምነቱን የሚጠብቅ ሀገሩን የሚጠብቅ ትውልድ እንዲፈጠር እንፈልጋለን። እምነታዊ ድርጅት ግን የለንም እኛ። ብሄራዊ፣ በብሄር የተደራጀን ድርጅቶች ነን። ለአማራ የቆምን ድርጅቶች ነን። እንዲሁም ፍትሕ ላቱት ኢትዮጵያውያን ሁሉ የምንታገል ነን እንጂ ሙስሊምን ነጥለን የምንዋጋ ሙስሊምን የምንጠላ አይደለንም። ምክንያት እዚህ ሙስሊም ታጋይ አለ፣ ወሎ ላይ ሙስሊም ታጋይ አሉ። እዚህ ንጉሥ ተክለ ሃይማኖት ብርጌር ላይ ሙስሊም ታጋዮች አሉ። አንደኛ ክፍለ ጦር የህዝብ ግንኙነታችን ሙስሊም ታጋይ ነው። እንደ አማራነት የመጣብን አጥፊ ኃይል አለ። እሱን ለመደምሰስ ሙስሊሙም ክርስቲያኑም በጋራ ሆነን ቁመናል፣ እየታገልን ነው ያለ ላለመጥፋት። ይሄንን ግን መደበቂያ ዋሻ ለማበጀት ፋኖ ክርስቲያናዊ ድርጅት ነው ለማለት የሚዳዱ አሉ። የለም፣ የምንታገለው ለመስጊዱም ለቤተ ክርስቲያኑም ነው የምንታገለው፣ ለጴንጤውም ለምኑም ነው የምንታገለው። እኛ አንድ አቅጣጫ ሰጠው የሚሄዱ ሽብር ለመፍጠር የሚፈልጉ ፋኖን በአሸባሪነት ለመክሰስ ይመቻቸው ዘንድ የሚቀሰቅሱ ኃይሎች አሉ። ይህንን ተረርተን ትግላችንን የበለጠ አውቀን የምንታገልበትን ዓላማ ሁሉ ተረርተን የበለጠ ልንታገል ይገባል። ጎበዝ፣ የበለጠ ልንጸና ይገባል። ሙስሊም ጠል ብለው ሊከሱን የሚፈልጉ ሰዎችን ይረፉ። እኛ ለሙስሊምን የወጣ ነው። ለአይሻ መሐመድ ነው። ወላሄ፣ ከዚህ በኋላ እኔ አማራ አልሆንም ላለችትና ለተሰዋችት ነው የወጣ ነው። ከዚህ በላይ ምክንያት የለኝም። እኔ አማራ በመሆኗ ነው። ለምን ታዲያ ከጮህ ወለጋ ላይ ለሚስ ለሚሞተው ሙስሊም አልጮሁም? ለምን መካነ ሰላም ላይ ለሞተው ብቻ ተነጥሎ ተጮኸ? ስንት ሙስሊም ነው ከወለጋ ተፈናቅሎ ደብረ ብርሃንና ፍኖተ ሰላም ላይ በካምፕ ተጠልሎ ያለ? ለምን ስለ እነሱ መጮህ አልተፈለገም? ለምን ዛሬ መካነ ሰላም ላይ ብቻ ለተሰወው ወይም ደግሞ ለሞተው ኢማም ብቻ መጮህ አስፈለገ? ጎበዝ ኢትዮጵያውያንን በእምነት ሊያጋጩ የሚፈልጉ ኃይሎች አሉ። ለዚህ አንመችም። እኛ ለዚህ መመቸት ስለሌለብን አንመችምም። ይሄንን ይሄን እንድትረዱ ግን ያስፈልጋል። ኢትዮጵያን ወደ ያለቀለት የእምነት ግጭት ለመክተት ይሄ መከፋፈልማ፣ ሰልችቶን ነው ወደ ውጊያ የገባ ነው። በዘር መከፋፈል፣ በሃይማኖት መከፋፈል፣ በቋንቋ መከፋፈል ሰልችቶን ይሄ አያስፈልግም ብለን ይወጣል። ስለዚህ ይሄንን እናንተም ልትይዙት ይገባል። እኛ በግለሰብ ደረጃ ክርስቲያኖች ይኖራል። በግለሰብ ደረጃ ሙስሊም ይኖራል። በግለሰብ ደረጃ ጴንጤ ይኖራል። በግለሰብ ደረጃ የትኛውን እምነት የሚከተል ፋኖ ይኖራል። በተቋም ደረጃ እኛ ብሔርተኞች እንጂ ሃይማኖተኞች አይደለንም። ግልጽ ነኝ አይደል? ግልጽ ነኝ። አዎ፣ እኛ ብሄርተኞች ነን እንጂ ሃይማኖተኛ ታጋዮች አይደለን። ይሄን ማንም ባለም ላይ ያለ አካል ማወቅ አለበት። እናንተም እኛም የምናውቀው ሀቅ ስለሆነ ሊታወቅ የሚገባው ነገር ነው። ስለዚህ ስለዚህ አሁን ወሎ ላይ እየተደረገ ያለው ጀብድ በጣም ደስ የሚል ነው። በጣም ደስ የሚል ነው። ጋሸና ላይ ትናንትና፣ መርሳ አካባቢ ላይ ሙሉ በሙሉ ከተሞችን እየተቆጣጠሩ እየሄዱ ነው። እኛ አካባቢ ደግሞ ገርጨጭ ላይ ትናንትና፣ ዛሬ ደንበጫ ላይ፣ ደብረ ማርቆስ ላይ፣ አማኔል ላይ ውጊያዎች እየተደረጉ ነው። ጅጋን ተቆጣጥረናል። በትናንትናው ምሽት ጅጋን አስፋልት መንገድ ላይ ነው ያለችው። የሚያነቃቃ ወኔ እየመጣ ነው። ትግላችን አሁን ክፍለ ጦርና ከዛ በላይ ያሉ እዞችን የመደምሰስ አቅም ላይ ነው ያለ ነው። ገና አንድነቱ ሲያልቅ እንደ አማራ አንድ እንሆናለን። እንደ አጠቃላይ እንደ አማራ አንድ ስንሆን ተአምር የሚያሳይ ስራ እንሰራለን። ወንድሞ እንግዲህ አድማሽ ተመልካቾቻችን የእለቱ ዘገባዎቻችን እንዳደመጣችኋቸው ናቸው። በተለይ ከሶሻል ሚዲያ ጋር በተያዘ ጥንቃቄ ሊኖር ያስፈልጋል። በሁሉም በኩል በፋኖ ደጋፊዎችም በኩል ማለት ነው በሶሻል ሚዲያው እንደተመለከት ነው። ቀደም ብለን ያጋራናችሁን በውሸት በኤአይ ተቀነባብሮ የተለቀቀውን ምስል በርካታ የአማራ የትግል አጋሮች ደጋፊዎች፣ በሶሻል ሚዲያው ሲያስተጋቡትና ሲለቁት ተመልክተናል። ያው በዋህነት ቢሆንም ነገር ግን ነገሮችን ምስሎችን ስናገኝ እያጣራን ከየት የመጣው ይሄ ምስል ምንድን ነው የሚለውን በደንብ መርምረን ነገሩን አጣርተን ሊሆን ይገባል። ካልሆነ እንደዚህ አይነት ማኖ ለማስነካት ፋኖን ሀሰተኛ ለማስባል የሚጥሩ የብልጽግና የዲጂታል ሚዲያዎች እጅ ላይ ስለሚወደቅ ጥንቃቄ ያስፈልጋል ለማለት ነው። ከዚህ በተጨማሪም ሌሎች ከእንደዚህ አይነት ተመሳሳይ ፕሮፓጋንዳዎች ሊኖሩ ስለሚችሉ ከብልጽግና በኩል ጥንቃቄ ማድረግ ያስፈልጋል። ብልጽግና ጦር ሚዲያ ያጣውን ድል በሶሻል ሚዲያ ለማግኘት እየተጣጣረ ስለሆነ ከወዲሁ ጥንቃቄ ያስፈልጋል።